ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን ዋና ዋናዎቹን። በቅድሚያም የርዕሰ መስተዳድሩ ድርጊት እያነጋገረ ነው። የህዳሴው ግድብ ዙሪያ ከጎረቤት ሀገር የገባ ኃይልም እየተንቀሳቀሰ ነው። ከእነዚህ መካከል የተወሰኑት እጅ ሰጡኝ ብለዋል። ዝርዝሩ ተዘጋጅቷል። በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን ያገዛዙን ድርጊቶችን ተቃውሞ ሰልፍ ወጥቷል። እነዚህ ተቃውሞዎች በአሜሪካና በአውሮፓም የተደረጉ ናቸው እንመለከተዋለን። የኦሮሚያ ሚሊሻ ቤት ለቤት በሚያደርገው አሰሳ ዜጎችን ገንዘብ እያስከፈለ ስለመሆኑ ተገለጸ። ክፍያው ገቢ እንዲደረግ የሚጠየቀው ደግሞ በግለሰብ አካውንት ነው። ገንዘብ መክፈል ያልቻሉ ነዋሪዎች እየታሰሩ ስለመሆኑም ታውቋል። ትሰሙታላችሁም የብልጽግናው መንግስት ለተባበሩት አረብ ኢሚሬቶች የውክልና ተዋጊዎች ወደሚሰለጥኑበት ቦታ ታጣቂዎችን ማስገባት መጀመሩ ተሰማ። ባሳለፍነው ሳምንት በሁለት ቀናት ውስጥ 126 የጭነት መኪኖች ወደ ቦታው መጓጓዛቸውም ታውቋል። ተጨማሪውን አዘጋጅተናል። በማርበርግ ቫይረስ በሐዋሳ ከተማ የሰው ህይወት ጠፍቷል። የከተማ ኗሪዎች ደግሞ የተብራራ መረጃ ሊደርሰን ይገባል ብለዋል። ሌላኛው መረጃችን ነው። ፕሬዝደንቱ ታሰሩ። በአፍሪካዊቷ ሀገር ወታደሮችም የሀገሪቱን ስልጣን ተቆጣጥረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የብልጽ ግናው መንግስት ለተባበሩት አረብ ኤምሬቶች የውክልና ተዋጊዎች ወደሚያሰለጥንበት ቦታ ታጣቂዎችን ማስገባት ጀመረም። ባሳለፍነው ሳምንት በሁለት ቀናት ውስጥ 126 የጭነት መኪኖች ወደ ቦታው መጓጓዛቸውም ተሰምቷል። ከዱባይ ሁለት ሺ የሚደርሱ ቶዮታ መኪኖች መከላከያ እንደተቀበለም ታውቋል። የአብይ አህመድ መንግስት በሀገር ውስጥ ጎረቤት ሀገራት ለመውቃት የተዘጋጁ ታጣቂ ኃይሎችን በተለይም በምስራቅና በሰሜን ምስራቅ በኩል ሲያሰለጥን መቆየቱም ሆነም ሶማሊያ ድረስ በመዝለቅም የተለያዩ የጎበዝ አለቆችን እንዲሰለጥን ያሰማራ እንደነበር በተለያዩ ጊዜያት ሲገለጽ የቆየ ጉዳይ ነው። በቅርቡ በምዕራብ የኢትዮጵያ ክፍል ሱዳናዊ ታጣቂዎችን ለማሰልጠን ካምፕ እየከፈተ መሆኑን የመከላከያ ምንጮችን ዋቢ አድርገን መዘገባችን አይዘነጋም። በቤንሻንጉል ጉምዝ ክልል ሚንጊ ወረዳም ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ እየተከፈተ ያለው ይህ ወታደራዊ ማሰልጠኛም የሱዳን ፈጥኖ ደራሽ ኃይልና የተባበሩት አረብ ኤሚሬቶች ወኪል የሆነው የጀነራል ሀሚቲ ታጣቂዎችን የሚያሰለጥን ነው ሲሉ ለጣቢያችን የተናገሩ የመከላከያ ሰራዊቱ ምንጮች ይህንን ወታደራዊ ማሰልጠኛ ለመክፈት ስንታዘዝ ለምን አላማ እንደሆነ አናውቅም ነበርም። የመሰለን ለኢትዮጵያ የሚሆን ሌላ ወታደራዊ ማሰልጠኛ እየተከፈተ ነበር። ማሰልጠኛ ጣቢያውን ለመክፈት ጥርጊያና ምንጣሩም ለማካሄድ ወራት ፈጅቶብናል። ይህን ጉዳይ ለውጭ ሀገር ማሰልጠኛ መሆኑን ያወቅ ነው ግን የአረብ ተወካዮች ወደ አካባቢው አቅንተው የተሰራውን ጉብኝት ሲያከናውኑ ነው ማለታቸው ይታወሳል። አሁን የተሰማው ዜና ደግሞ ወደዚህ ወታደራዊ ማሰልጠኛ ሰዎችን የጫኑ የጭነት መኪኖች ወደ ወታደራዊ ማሰልጠኛ መጓጓዛቸውን የሚያመላክት ነው። በነቀምት አሶሳ እና አካባቢው ያሉ ነዋሪዎች ለጣቢያችን እንደተናገሩት ከሆነም ባለፈው ሳምንት ሰኞና ረቦ ከፍተኛ ቁጥር ያላቸው ተሽከርካሪዎች ወደ ቤንሻንጉል ጉምዝ ክልል ሚንጊ ወረዳ ሲሄዱ አይተናል ብለዋል። ሰኞ ዕለት 50 ረቡዕ ዕለት ደግሞ 70 በጥቅሉ 126 ኤፍትራክስ የተሰኙ የጭነት መኪኖች መጓጓዛቸውን የሚገልጹት አስተያየት ሰጪዎቹ ሁሉም ሰው መጫናቸውን ተመልክተናል ብለዋል። እነዚህ ጃፓን ሰራሽ የሆኑ ተሽከርካሪዎች እያንዳንዳቸው ከ50 እስከ ሰው እንደሚጩ ነው የሚናገሩ። አንድ የመከላከያ ምንጭ በበኩላቸው ወደ ተባለው ቦታ ከ6300 እስከ 7560 የሚደርሱ ወታደሮች ሳይጓጓዙ እንዳልቀሩ ይናገራሉ። እነዚህ መኪኖች በዘንድሮ ዓመት መግቢያ አካባቢ ከተባበሩ ዓረብ ኤሚሬቶች ዱባይ ከተማም ሀርጌሳ በኩል አድርገው የገቡ መሆናቸውን ያስታውሱና በቁጥር ሁለት ሺህ የሚደርሱ ስለ መሆናቸውም ያስረዳሉ። ተሽከርካሪዎቹ የሚንጊ ወረዳ ወታደራዊ ማሰልጠኛ ግንባታ ከተጀመረ በኋላ እየመጡ በመሆናቸው ለዘመቻ በሚል የተሰጡ ሳይሆኑ ሆኖ እንደማይቀር ግምታቸውንም ያስቀምጣሉ። እነዚህ ወታደሮች ኢትዮጵያን ስለመሆናቸው የጠየቅናቸው ነዋሪዎቹ መልካቸው ኢትዮጵያውያን ይመስላል ከማለት በዘለላ ያሉት ነገር ግን የለም። ስለ ጉዳዩ የጠየቅናቸው ሌላ የመከላከያ ሚኒስቴር ባልደረባ በበኩላቸው ወደ መንጊ ወረዳ የሄዱና ለአሰልጣኝነት በሚል የተላኩ የኮማንዶ አባላት እናውቃለሁ በማለት በ126 መኪኖች ተጭነው ወደ ስፍራው ስላቀኑት ሰዎች ማንነት የሚያውቁት ነገር እንደሌለ ገልጿል። ይህ ወታደራዊ ማሰልጠኛ የተከፈተው በመተም አቅጣጫ ወደ ካርቱም የሚያጠቃውን የሱዳን ፈጥኖ የሆነውን ራሽ ኃይልን ለማሰልጣን እንደሆነና አስር ሺህ የሚደርሱ ታጣቂዎችን የማሰልጠን እቅድ ተይዞ በእነ ጀኔራል ጌታቸው ጉዲና መሪነት እየተሰራበት ስለመሆኑ መዘገቡም አይዘነጋም። የኦሮሚያ ሚሊሻ ቤት ለቤት በሚያደርገው አሰሳ ዜጎችን ገንዘብ እያስከፈለ መሆኑ ተገለጸም። ክፍያው ገቢ እንዲደረግ የሚጠየቀው ደግሞ በግለሰብ አካውንት ነው። ገንዘብ መክፈል ያልቻሉ ነዋሪዎች እየታሰሩ ነው። የዜግነት ክፍያ የሚል ማህተም አልባ ደረሰኝ የተሰጠ ስለመሆኑም ነዋሪዎች ተናግሯል። ሚሊሻ የሚባለን ታጣቂ ኃይልን በከተማ ኗሪ ላይ አስታጥቆ በማሰማራት በህዝብ ላይ የለቀቀው የብልጽግናው መንግስት በተለይም በኦሮሚያ ክልል በኮሬ ነገኛ አማካኝነት ለሚያካሄደው ግድያና ፈናም ዋና መሳሪያ አድርጎ እየ እየተጠቀመበትም ቀጥሏል። በአዲስ አበባ ዙሪያ ያሉ ነዋሪዎች እንደሚናገሩት ደግሞ ይኸው በነ ጀኔራል ድሪባ መኮንን የሚመራውና በሽመልስ አብዲሳ የሚታዘዘው የኦሮሚያ ሚሊሻ ነዋሪዎችን ቤት ለቤት እየገባም በግል አካውንቴ ገንዘብ አስገቡ ካልሆነ ትታሰራላችሁ የሚል መሆኑን ነው እኔ ለምሳሌ ያህል ወደ አስራ አንድ ሺህ ምናምን ብር ከፍያለሁ። በአካውንቱ በሰው አካውንት የገባ በግለሰብ አካውንት ሚሊሻዎች መጥተው ሰዎቹን የወሰዱበትን አምስት መቶ ብር የተከፈለው ዘጠኝ ሺህም ስምንት ሺህ አምስት መቶም ትራንስፈር አደረጉ አለው አሉ። ግማሹ በግል አካውንት ትራንስፈር የተደረገ አለ። ወደ ዘጠኝ ሺህ አራት መቶ ሀምሳ ብር ነዋር በካርድ ነው ነው መቶ አርባ ነው የኛ ቤት ማለት ። ነዋሪዎቹ እንደሚሉት ይህንን ክፍያ ለምን እንደሚከፍሉ የመጠየቅ መብት እንኳን አልተተወላቸውም። ይህንን መክፈል ያልቻሉ ሰዎች ደግሞ ተይዘው ወደ እስር ቤት ይወሰዳሉ። ነዋሪዎቹ እንደሚገልጹት ከሆነ ባለቤቱን ባያገኙ እንኳን በቤት ውስጥ የተገኘን እንግዳ ሳይቀሩ እያሰሩ ናቸው። እኛም አልገባንም፣ እያንኳኩ ነበር እና በወቅቱ ያው እኛ አካባቢ በብዛት ሰራተኛ ስለሆኑ እንግዳም ያገኙትን እያነሱ እየሄዱ ነበረ። እዛ አስቀመጧቸው። ከዛ ብር ካልከፈላችሁ ድረስ አንለቅቋችሁም አሉ። ከዛ ብር አስከፍለው ነው። ከሌሎች ጎረቤቶች ደግሞ እንግድነት የመጣ ቤት ሰው ሁላ ተወስዷል እኮ። እንደ አርብ የመጣች እንግዳ ናት እኳ አሉ። ከዛ ውጭ አሏት፣ ወጣች። የከፈሉ ብር አለ ምናምን አለኝ አለች። ትደወለችለን ያ እስቲ ያገናኝን ሰዎችን ስለው እስቲ፣ ከዛ ልታገናኘን ወጣች። በቃ ይዟት ሄዱ ማለት ነው የሚጠየቀው ክፍያ የምን እንደሆነ ግልጽ አይደለም። የአከራይ ተከራይ ወይንም የጣሪያና ግርግዳ ግብር አሊያም ሌላ ሕጋዊ ክፍያ እንደሆነ አይታወቅም። ግን እየከፈልን ነው። ካልከፈልንም እየታሰርን ነው። የምንከፍለው ደግሞ በግለሰቦች የባንክ አካውንት እንዲገባ የሚደረግ ገንዘብ ነው ይላሉ። ክፍያው ከተፈጸመ በኋላ መሀተም የሌለው ደረሰኝ እንደሚሰጣቸው ያክላሉ። ብዙ ወደ አራት ማህተም የሌለው ሪሲት የተሰጠን ማለት ነው። ሪሲት ስትላቸው የቀረው ብር ከተሰብስቦ ካልመጣ አይሰጥሽም እና ሪሲት የለም ምን የለም አየር ላይ ነው ማለት ነው። ሰታ ሄደች። እኔ አሁን ነገ እጀ ሲጠይቆ እንግዲህ አልተከፈለም ማለት ይችላሉ ማለት ነው። ህጋዊ ቢሆን ራሱ ማለት ነው። በኢትዮጵያም ሆነ በየትኛውም ዓለም ዜጎች የሀገራቸው ዜጋ በመሆናቸው ሊከፍሉ አይገደዱም። የብልጽግና ባለስልጣናት ሚሊሻ ግን በኦሮሚያ ክልል ውስጥ የዜግነት እያለ አንድ ሺ ብር ያስከፍላል የዜግነቱን ላለው የሚገርመው ነገር አንድ ሺህ ብር የዜግነት አለ። የርዕሰ መስተዳድሩ ድርጊት እያነጋገረ ነው። ህዳሴው ግድብ ዙሪያ ከጎረቤት ሀገር የገባ ኃይል እየተንቀሳቀሰ ነው ብሏል። ከአርባ በላይ ሰዎች በአንድ ሌሊት የሚገደልበትን ክልል የሚመሩት አሻድሌ ሀሰን ናቸው። ይህንን ያሉት አሁን ገና ኢትዮጵያዊ ሆንኩ ሲሉ የሚታወቁት ግን ደግሞ የክልሉ ርዕሰ መዲና እንኳን ለዓመታት ከሀገሪቱ ዋና ከተማ ጋር የሚያገናኘው የየብስ መንገድ ተቋርጦበት የቆየው የቤንሻንጉል ጉምዝ ክልል ርዕሰ መስተዳድር የሆኑት አሻድሌ ሀሰን በህዳሴው ግድብ ዙሪያ በጉባ ከሱዳን ጭምር የገባ ኃይል ነፍጥ አንግቦ እየተንቀሳቀሰ ነው ይላሉ። ከዚህ ኃይል ውስጥ የተወሰኑት እጅ ሰጡኝ ሲሉም ፎቶ ተነስተው ለቀዋል። በእርግጥ እኒህ አመራር የሚሆኑ የሚላላኩት የአራት ኪሎ አስተዳደር በክልሉ በርካታ አካባቢዎች ቁጥጥራቸውን ካጡ ሰነባብቷል። ከሰሞኑ እንኳን በመተከል አንድ የጸጥታ አመራር ተገድሏል። በቡለን የተከሰተውና ከአርባ እስከ አምሳ የሚደርሱ ሰዎች ያለቁበት ክስተትም የሚታወስ ነው። በዚህ ክልል በርካታ ባለሀብቶች ማሳቸውን ጥለው ለመውጣት የተገደዱበት የጸጥታ ችግር አጋጥሟል። አሁን ደግሞ በአጎራበች ሀገር ሱዳንና በታላቁ የኢትዮጵያ ህዳሴ ግድብ መገኛ በሆነው ጉባ ወረዳ የተለያዩ ስፍራዎች ሲንቀሳቀሱ የነበሩ ታጣቂዎች ትጥቃቸውን በመፍታት ወደ ክልሉ ገብተዋል ሲሉ እኒሁ ርዕሰ መስተዳደር ይገልጻሉ። በክልሉ የሚስተዋሉ ግጭቶችና የሚፈጸሙ ግድያዎች ዋነኛ ምክንያታቸው ከመሬትና የወርቅ ማዕድን ጋር በተያያዘ እንደሆነ በተደጋጋሚ ሲገለጽ የቆየ ነው። በዚህ የዜጎች ሞት ውስጥ እኒሹም በበላይነት የሚመሩት የወርቅ ንግድ ሰንሰለት ደግሞ እስከተባበሩት ሀሪብ ድረስ ተዘርግቶ የሚከናወነው። ከሱዳን የብሉናይል ግዛት አስተዳዳሪዎች ጋር ውይይቶችን ሲያደርጉ፣ የውጭ ጉዳይ ተግባራት ላይም ሲሳተፉ፣ በማርሽ ባንድ የታጀበ አቀባበልም ሲደረግላቸውም ይታወቃሉ። አሻድሊ ሐሰን በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን የአገዛዙ ድርጊቶችን ተቃውሞ ሰልፍ ወጥቷል እነዚህ ተቃውሞዎች በአሜሪካ ና በአውሮፓ የተደረጉም ናቸው በጀርመን ና በአጎራባቸው አውሮፓ ሀገራት የሚኖሩ ኢትዮጵያውያን ና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይም ደግሞ በኦርቶዶክስ ተዋህዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ ግፍ ና ማፈናቀል በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል ሰልፈኞቹ የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ና ሆነ ተብሎ የሚፈጸመው ግድያ ማስቆም የተሳነው ሆኗል ሲሉም ገልጿል። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው ነገር በቃላት ተገልጾ የሚያልቅ አይደለም የሚሉ ሰልፈኞቹ ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ እያለቁ እንደሆነ ሲናገሩም ተደምጧል። እናም በኢትዮጵያን ዜጎች ላይ የሚደርሰውን ግፍ በዓለም አደባባይ ፊት ለማሳየት መውጣታቸውንም አስረድቷል። የሰልፉ ተሳታፊዎች ኢትዮጵያን ካህናትና ምእመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን እያሰሙ እንደሆነም አመልክቷል። በአውሮፓ የተለያዩ ሀገራት በአብነትም እንደ ብሪታንያና ስዊዘርላንድ ያሉትን ጨምሮ ኢትዮጵያውያን ወደ አደባባይ ወጥተው ያገዛዙን ድርጊቶችን ማውገዛቸውም ከሰሞኑ የሚታወስ ነው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስፍራው ለስብሰባ ባቀኑበት ተቃውሟቸውን ከቀናት በፊት አቅርበው ነበርም። በአሜሪካ ደግሞ የትግራይ ተወላጆች ናቸው ወደ አደባባይ የወጡት። በተባበሩት አረብ ኤምሬቶች ኤምባሲ ፊት ለፊት ያሰሙት ተቃውሞም ለትግራይ ህዝብ ፍትህ እንሻለን አቡዳቢ አብይ አህመድ ጦርነቶች የምታደርገውን ድጋፍ እንቃወማለን። በአማራም ይሁን በኦሮሚያ ክልል በንጹህ ላይ የሚፈጸሙ ግድያዎች እና ጥቃቶችንም እናወግዛለን የሚሉ ድምፆችም የተስተጋቡበት ነው። ከጥቂት ዓመታት በፊት አብይ አህመድ ይወደሱባቸው የነበሩ አደባባዮች ወደ ተቃውሞ መድረክነት ለመቀየር ብዛም ጊዜ የወሰዱ አልሆኑም። ጠቅላይ ሚኒስትሩም የሄዱባቸው የዓለም ሀገራት ሁሉም ከዲያስፖራ ማህበረሰብ ተቃውሞን በማስተናገድ የሚቀናቀናቸው ሌላ መሪ ያለ አይመስልም። በማልበርግ ቫይረስ በሐዋሳ ከተማም የሰው ህይወት ጠፍቷል። የከተማ ኗሪዎች የተብራራ መረጃ ሊደርሰን ይገባል ብለዋል። ይህ ወረርሺኙ በጅንካ ከተመዘገበ በኋላ በተለያዩ የሀገሪቱ አካባቢዎች መከሰቱ ሲነገር፣ ነገር ግን የጤና ሚኒስትር ሲያስተባብል ሰንብቷል። ከሁለት ሳምንት በፊት በጅንካ እንደተገኘ ከተነገረው የማልበርግ ቫይረስ ተጠቂ ጋር ንክኪ እንደነበረው የተገለጸ ግለሰብ አሁን በሐዋሳ ከተማ ክትትል ሲደረግለት ቆይቶ ህይወቱ ማለፉን የተገለጸው ይህንን ያረጋገጡ ደግሞ አን አንድ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያ ናቸው። በጅንካ የቫይረሱ መከሰትን ለውጭ ሚዲያ ተናገሩ ያላቸውን ዶክተር ብልጽግና ማባረሩ ይታወሳል። የጤና ሚኒስቴር በለታዊ መግለጫው ሀገራዊ አሃዞችን የያዘም ስለ በሽታው ጥቅል መረጃ እንጂ በሐዋሳ ከተማ ህይወቱ ስላለፈው ሰው ግልጽ እና የተብራራ መረጃ አይደለም ያወጣው የሚሉት የሐዋሳ ከተማ ኗሪዎች ደግሞም ከሟቹና ከበሽታው ስርጭት ጋር በተያዘም በተለያዩ የማህበራዊ የመገናኛ ዘዴዎች የሚሰራጩ መረጃዎች ስጋት እንደፈጠሩባቸው ያስረዳሉ ከ ጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ ሊደርሰን ይገባልም ይላሉ። የጤና ሚኒስቴር እስካሁን ሰባት ታማሚዎች ህይወታቸው ያለፈ መሆኑን አምስት ደግሞ ህክምና እየተደረገላቸው እንደሚገኝ የሚገልጽ ሲሆን እስካሁንም 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ መሆኑንና 119ኙ ደግሞ እየለይቶ ማቆያ ጊዜያቸው ማጠናቀቃቸውን ገልጿል። በአፍሪካዊቷ ሀገር ወታደሮቹ የሀገሪቱን ስልጣን ተቆጣጠሩ። ስልጣኑን የተቆጣጠሩት ምርጫ በተካሄደ በቀናት ልዩነት ሲሆን የሀገሪቱን መሪ ማስረዋቸዋል። የጊኒቢ ሰው ወታደሮች በሀገሪቱ የፕሬዚደንት ምርጫ ከተካሄደ ከሶስት ቀናት በኋላ ነው ፕሬዚደንቱን በቁጥጥር ስራ ውለው መለዋ ሀገሪቱን መቆጣጠራቸውን ያሳውቁት። የጦር መኮንኖቹ ፕሬዚደንት ኦማሮ ሲሴኮ ኤምቦሎን መያዛቸውን ያሳውቁት ትናንት ከሰዓት በኋላ በዋና ከተማ ጊኒቢ ሰው በፕሬዚደንቱ ቤተ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ ባለፈው እሁድ የተካሄደውና ውጤቱም ዛሬ ይታወቃል ተብሎ እየተጠበቀ የነበረውን የምርጫ ሂደት በማገድ ሁሉንም የሀገሪቱን ድንበሮች እንዲዘጉ ማድረጋቸውን አሳውቋል። የፕሬዝደንቱ መታሰርና የወታደር የአመራሮች ስልጣን መያዝ የተሰማው በሀገሪቱ በተካሄደው ምርጫ ዋነኛ ተቋሚ ፖለቲከኛ ከውድድር ውጭ መደረጋቸው ከተሰማ ከሶስት ቀናት በኋላ ነው። የምርጫ ውጤት ዛሬ ይፋ ይደረጋል ተብሎ ሲጠበቅ የነበረ ሲሆን ፕሬዚደንት ኦማሮ ሲሴኮ ኢምቦሉም እንደ እንደዚሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝን በምርጫው እንዳሸነፉ ገልጿል። በዋና ከተማ የሚኖሩ የዓይን እማኞች ከሰዓት በኋላ የተኩስ ድምፅ ትናንት ይሰማ እንደነበር ገልጸው ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው ግልጽ አይደለም ይላሉ ኤኤፍፒ እንደዘገበው የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንደዚሁም በመኪና ሸሽተዋል ስልጣኑን የተቆጣጠሩ ወታደራዊ መኮንኖች ኋላ ላይ በሀገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ ሲሰጥ ድረስ ሀገሪቱን እንደሚመሩት ታሳውቋል ፕሬዚደንቱን በቁጥጥር ስለዋሉት ወታደሮቹ በተጨማሪም ህዝቡ እንዲረጋጋዘዋል ከፕሬዚደንቱ በተጨማሪ ሌሎች ሰዎች በወታደሮቹ ቁጥጥር ስር ውለው እንደሆነ እስካሁን የታወቀ ነገርም የለም። ቀደም ሲል የፕሬዝደንቱ ቃል አቀባይ የታጣቂ ሰዎች ኢላማ ያደረጉት ባለፈው እሁድ የተካሄደውን ምርጫ የመራው የምርጫ ኮሚሽን መስሪያ ቤት መሆኑንና አላማቸውም ኮሚሽኑ የአወዛጋቢውን ምርጫ ውጤት እንዳያሳውቅ ለማድረግ ነው ብለው ነበር። በወታደሮቹ ቁጥጥር ስር የዋሉት ፕሬዚደንት ኦማሮ ሲሴኮም በምርጫው ለሁለተኛ ዙር የስልጣን ዘመን የተወዳደሩ ሲሆን እርሳቸውም ሆነ ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ መሆናቸውንም ገልጸው ነበር። ጊኒ ሰው ከቀኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካዊ ያለመረጋጋት የሚያጋጥማት ሀገር ናት። ሀገሪቱ ወደ ሁለት ሚሊዮን ገደማ ኗሪዎች ያሏት ሲሆን በዓለም እጅግ ድሀ ከሆኑ ሀገራት መካከልም ትጠቀሳለች። አሁን የታሰሩት ፕሬዚደንት ኡማሮ ሲሴኮ ኢምባውሎን ከስልጣን ለማውረድ ሁለት የመፈንቅለ መንግስት ሙከራዎች ተካሂደዋል። የመጨረሻው መፈንቅለ መንግስት ሙከራ የነበረው ጥቅምት 2023 ም ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህን ይመስሉ ነበር